ያየሰው ሽመልስና አበበባዬ ዕቃችሁን ይዛችሁ ውጡ የሚል ተደጋጋሚ የምሰማው ጥሪ ከእንቅልፌ አባነነኝ። ለሞት ሩቅ ጉዳይ የሆነ እንቅልፍ ውስጥ ነበርኩ። ዓይኔን ገልጫ አየሁ። እስር ቤት ውስጥ መሆኔን አወቅኩ። ተመልሼ ልተኛ ስል አበበምነቃ ነቃ በህልሜ ነው ወይስ ተጠርተናል ጠየኩት። እንደ ተጠራን አረጋገጠልኝ። በራችን ላይ የቆመው ፖሊስ በድጋሚ ስማችንን ጠራው። ከሌሊቱ 11 ሰዓት አካባቢ ነው። በድጋሚ ዕቃችሁን ይዛችሁ ውጡ ሲል አምባረቀ። ቀድሞ ነገር ይዘን የገባነው ዕቃ የለም። እኔም ከመንገድ ላይ አበበን ከሬስቶራንት በር ላይ ነው አፉነ ያስገቡን። በእስር ቤት ግቢ ውስጥ በነበረን የአንድ ቀን ውሎም ማንም እኛን እንዳይጠይቀን ጓደኞቻችንና ቤተሰቦቻችንን ከበር ላይ ሲመልሱ ውለዋል። እናም ከለበስነው ልብስ ውጪ የምንይዘው ዕቃ የለም። እየተጨናበስን ተነሳል። በሩን የከፈተልን ፖሊስ በፍጥነት እንድንወጣ አጣደፈን። ግራ ተጋባው። አበበላይ የማየው መረጋጋት በአንጻሩ አስገረመኝ። ለምንድን ነው በዚህ ሌሊት የሚጠሩን ስል ጠየቅኩት። የአውሎ ሚዲያ ሰራተኞችም ትናንት ሌሊት የተወሰዱት በዚህ ሰዓትና በዚህ መልኩ እንደሆነ ነገረኝና ፊታችንን ለመታጠብ ውሃ ወዳለበት ቦታ ስንሄድ ፖሊሱ በቁጣ እንድንወጣ አዘዘን። የተባልነውን ከማድረግ ውጪ ምርጫ አልነበረንም። ከእስረኞች ግቢ በር ላይ ተጠግቶ የቆመ ሚኒባስ ስማችን የተጻፈበትን ቁርጥራጭ ወረቀቶች የያዘ አንድ ፖሊስ ሚኒባሱን የከበቡ ሌሎች ፖሊሶች ደግሞ ጠመንጃቸውን ደግነው ቆመዋል ነገሩ ግራ ነው ወዴት እየወሰዱን ነው በሚል መንፈስ ቆመን አየናቸው የሁለታችንን ማንነት ከወረቀታቸው ጋር አመሳክረው ፊቱን ወደ ውጭ በር አድርጎ ከቆሙ መኪና ውስጥ አስገቡንና እጃችንን በካቴና ጠፈነጉት ሽጉጥ የታጠቀ ሲቪል የለበሰ አንድ ሰው የጋቢናውን በር ከፍቶ የያዘ እኛ ከገባንበት ሚኒባስ ሶስት ፖሊሶች ከነ ሙሉ ትጥቃቸው ገቡ። ማንም ማንንም አያነጋግርም። መኪናው ውስጥ ላባ ቢወድቅ ይሰማል። ጸጥ ያለው መኪናችን ሹፌር ገባበት። ከፊት የንግድ መኪኖች የሚለጥፉትን ሰሌዳ የለጠፈ ጥቁር ራቫፎር መኪና ተፈትሎ ከወጣ የእኛውም በፍጥነት ተከተለ። አነዳዳቸው አስፈሪ ነው። ፍጥነቱ ከነፋስ እሽቅድድም ያዙ ያስመስላቸዋል። የመከኒሳውን ቁልቁለት ይዘው ነጎዱ። ወዴት እየሄድን ነው በሚል መንፈስ ተያየን። አባ ሳሙኤል እስር ቤት እየሄድን ይሆን እንዴ? አልኩት አበበን። እንደዛ መሰለኝ አለና መለሰን። በጀርመን አደባባይ፣ በጀሞ በኃይሌ ጋርመንት አድርገን ገላን ኮንዶሚኒየም ስንደርስ ገና በቅጡ አልነጋም። አባ ሳሙኤል እስር ቤት እዚያ አካባቢ እንዳለ እናውቃለን። ወደዚያ የሚወስደውን መንገድ ግን ከፊት የሚመራን መኪና አልፎት ሄደን። አለፈው እኮ ይህ ነገር ብዬ ሀሳቤን ሳልጨርስ አበበ ጣልቃ ገባ። ምናልባት ልንረሸን ይሆናል እኮ እኔ ምስልለ ነበር ሊሆን ይችላል። አውሎዎች እኮ ደብዛቸው ከጠፋ ሁለት ቀናቸው የት እንዳሉ እኮ አይታወቅም አለ። ወዴት እየሄድ እንደሆነ የምታውቁት ነገር ይኖራል በሚል እኳን አጠገባችን ያሉትን ፖሊሶች አየኋቸው። እንዳላየ ያለፉ ፖሊሶቹ እንዳይሰሙን በሚል በእንግሊዘኛ ማውራት ቀጠልን። ምናልባት ወደ መገደያው መስመር እየሄደን ይሆናል። ሰውየው በትግራይ ለደረሰበት ሽንፈት እኛንም ተጠያቂ ማድረጉ አይቀርም ተባባልን። እናም ራሳችንን ለሞት አዘጋጅተን ቀጠልን። የገላን አስፓልት እየተጓዘን እያለ ማዶ ላይ በቀኝ በኩል የተቆለለ አፈር አየን። ምናልባት የምንገደለው እዚያ ጋር ሊሆን ይችላል ብዬ ስናገር መንገድ የሚመራን መኪና ፍጥነት ቀንሰና እንደመቆም አለ። አላልኩህም በሚል ሁኔታ ወደ አበበ ዞርኩ። ግን መኪናው ብዙም አልቆየ፣ ስንጠጋው እንደገና በረረ። የአፈር ክምሩን አለፍ ነው። መንግሥት ጨካኝ፣ ነፍሰ ገዳይ መሆኑን ባለፉት ሦስት ዓመታት ለምናውቅ ለእኛ ይህን ሁኔታ መገደልን የሚያስከትል አድርገን ብንሰጋ የሚፈረድብን አይሆንም። በዚያ መንገድ ስለ ሞት እያሰብን ስንጓዝ ማኅበረ ዴጎ ላይ በረድፍ የጨፈጨፏቸውን የትግራይ ወጣቶችና አዛውንቶች ደጋግሞ በአይነ ህሊናዬ ይመላለሱ ነበር። በአክሱም ጎዳናዎች ላይ የረፈረፏቸውና ያስረፈረፏቸው ንጹሐን ድምፅ ያቃጭልብኝ ነበር። በመተከልና በጃዊ በግሬደር የቀበሯቸው፣ በሐዋሳ በታንክ የጨፈለቋቸው፣ በአጣዬና በከሚሴ እያወጣ የረሸናቸው፣ በወለጋ በአደባባይ እኔን ያየ ይቀጣ እያስባለ በአደባባይ አዘዋውሪ የረሸናቸው እንደ አማኑኤል ያሉ ወጣቶች በአእምሮ ይሄዱ ይመጡ ነበር። የአብይ የግድያ መስመር የሚለየው ልክ ደርግ ቀይ ሽብር ይፋፋምብኝ ብሎ ሟች ደረስ ላይ ለጥፎ እንደሚገዝለው ጁንታነት ይፋፋምብኝ ብሎ አለመለጠፉ ብቻ ነው። ከዚህ ውጭ ግን በጭካኔ ደርግን በብዙ ያስከነዳል። ለምሳሌ፣ ደርግ ቢያንስ የተገደሉበትን ጥይት አስከፍሎ የሟችን አስከሬን ለቤተሰቦቻቸው ይሰጥ ነበር። ይህ ግን አስከሬንን ወደ ገደል የሚጨምርና የሚጠይቁትንም የሚገድል ነው። ደርግ ቢያንስ የገደለውን ሰው አስከሬን በር ላይ አምጥቶ በአሳቻ ሰዓት ይጥል እንደነበር አንብበናል። ይህ ግን አስከሬን እንዳይነሳና በዱር አውሬዎች እንዲበላ ያደርጋል። ለዚያውም አስከሬን እንዳይነሳ የሚጠብቅ ሰራዊት አሰማርቱ ይህንን በአክሱምና በማርያም ደንገላት በሳምረና ማይካድራ አድርጎታል። መቅበርንም ወንጀል አድርጎ ተግብሯል። እናም ይህንን ያህል ምንም ባልበደሉት ንጹሐን ላይ የፈጸመ ሰውዬ እኛ ውሸቱን ጭካኔውንና ሀገር ጠልነቱን ስናጋለጥበት የከረምን ሰዎች ይምረናል የሚል ተስፋ አልነበረንም። እዚህ ላይ የአማኑኤል ወንድሙን ታሪክ በዝርዝር መጥቀስ ይኖርብኛል። አማኑኤል የ17 ዓመት ታዳጊ ነበር። የአስረኛ ክፍል ተማሪና ዲያቆን ነበር። በኦሮሚያ ክልል ቄለም ወለጋ ዞን ደንቢዶሎ ከተማ 07 ተብሎ በሚጠራው አካባቢ የተወለደው ይህ ታዳጊ ግንቦት 3 2013 ዓ ም በመንግሥቱ ወታደሮች ተረሽኗል። መግደል ለአብይ ሰራዊት ብርቅ ሆኖ አይደለም። ይህንን ማስታወሴ ከሞቱ አሟሟቱ እንዲል ብሂሉ፣ በዘግናኛ አገዳደል ነበር የረሸኑት። በወቅቱ የነበረውን እውነት የክልሉ መንግስት የከተማዋ አባት ወርቤ ተገደለ በሚል ባሰራጨው ጽሑፍ አስነብበናል። በአማኑኤል ፎቶ በታጀበው በዚህ መግለጫ ወጣቱ ከመገደሉ በፊት እጁ ወደ ኋላ ታስሮ አንገቱ ላይ ሽጉጥ ተንጠልጥሎበት እንዲታይ ተደርጓል። የመንግሥት ወታደሮች አማኑኤልን ለመግደል ወደ አደባባይ ከመውሰዳቸው በፊት የፍጥኝ አስረው በከተማዋ እኔ የአባት ወርቤ አባል ነኝ፣ እኔ ያደረግኩትን አታደርጉ ከኔ ተማሩ እያለ እንዲናገር አስገደዱት። ይህንን እውነትም በርካታ ሕዝቦቱ እንዲያይ ቀሰቀሱ። አማኑኤልን ሲወስዱት፣ ሲያዞሩትና ሲረሸኑት ቆሞ እንዲመለከቱ ከተደረጉት መካከል አባቱ አቶ ወንድሙ ከበደና እናቱ ይገኙበታል። የአብይ አህመድን ፎቶ የያዘ ትልቅ ባነር በተሰቀለበት አደባባይ አጠገብ ፊቱን ወደ ጠቅላይ ሚኒስትሩ ፊት አዙሮ እንዲቆም ከታዘዘ በኋላ በሁለት ጥይት ተመቶ ተገደለ። ገዳዮቹ የብልጽግና ወታደሮች አማኑኤልን ከረሸኑት በኋላ ቆመው የሚመለከቱትን የከተማዋን ነዋሪዎች ወደ አስከሬኑ እንዳይጠጉ ከለከሉ። ወላጆቹን ግን አስገድደው ወደ አስከሬኑ እንዲቀርቡና እንዲመለከቱ አደረጉ። እናት ራሳቸውን ሳቱ። አባት ኡ አሉ። ማልቀስ የለባችሁም በሚል ሁለቱም ተደበደቡ። የፖሊስ ጠመንጃ ሰደፍና ቆመጥ ተፈራረቀባቸው። ወደ ቤታቸውም ሄዱ። በሀገር ሽማግሌዎች ልመና የአማኑኤል አስከሬን ከቀናት በኋላ ለቤተሰብ እንዲሰጥ ተደረገ። ይህንን በወቅቱ ሂማን ራይትስ ዎችና እንደ ቢቢሲ ያሉ ዓለም አቀፍ መገናኛ ብዙሃን ዘግበውታል። የብልጽግናው አገዛዝ እንዲህ ያለ የጭካኔ ትምህርት ቤትና የክፋት አለቃ ነው። ይህንን እያሰብኩ ለደቂቃዎች በሐሳብ ጭልጥ ብዬ ከነጎድኩ በኋላ መኪናችን የአዲሱ አዳማን የፍጥነት መንገድ ሊጀምር ትኬት መቁረጫው ጋር ደርሶ አገኘው። በእነዚያ በአንተ ሰዎች ሊያስጨርሱን ነው እንዴ? አልኩት አበበን። ያንተ ሰዎች ያልኩት እሱን የደበደቡት ከአዳማ የመጡ የኦሮሞ ደህንነቶች ናቸው የሚል ያልተረጋገጠ መረጃ ሰምተን ስለነበር ነው። ሊሆን ይችላል አለና በግምት የተስማማ መንገድ የሚመራን መኪና ብቻ ሳይሆን ከእሱ ፊት በርቀት ያለው የሄረር ተራራ ይታየን ነበር። በደንብ ነግቷል። እንደ አሞራ መብረር እስኪቀረው ድረስ የሚፈጥነው መኪናችን ከፊት ያለውን ዘመናዊ ራቫፎር በፍጥነት እየተከተለ ነው። መሞት በእኛ አልተጀመረም። ከእኛ በፊትም ብዙዎች ሞተዋል፣ ነገም ይሞታሉ። እኔ የምፈልገው ሳያሰቃዩኝ እንዲገሉኝ ብቻ ነው። አሰቃይተውኝ ከምተርፍ ሳያሰቃዩኝ ቢገሉኝ ይሻለኛል አለ አበበ። እኔ እንግዲህ ሞቼ ስለማላውቅ ፕሮሰሱን አላውቅም ስለው አልሳቀልኝም። ከእኛ በስተቀር በመኪናው ውስጥ ማንም አያወራም እርስ በእርስ የሚተዋወቁ የአንድ መስሪያ ቤት ባልደረቦች አይመስሉም። ተፈራርተው እርስ በእርስ በጥርጣሬ ውስጥ እንዳሉ ያሳብቃሉ። እነሱም ዝም እኛም ዝም አለን። 80 ኪሎ ሜትር የሚጠጋውን የአዲስ አዳማን የፍጥነት መንገድ በደቂቃዎች ውስጥ ፉት ብለናት ወጣን። የአዳማን መግቢያም ያዘን። አዳማ የስምጥ ሸለቋ ምርጥ ከተማ፣ ጥሎብኝ እወዳታለሁ። ለመጀመሪያ ጊዜ በትልቅ ሆቴል ውስጥ ያደርኩት አዳማ ነው ማያ ሆቴል ከአዲስ አበባና ከመቀለ ቀጥሎ እስኪ ነጋ የተዝናናሁት በአዳማ ነው። በተደጋጋሚ ጎበኘዋት። አዳማ አንዳንዴ ሲከፋኝ ብድግ ብዬ የምፈረጥጥባት ነበረች። በሥራ ምክንያት ከሀገሪቱ ከተሞች ሁሉ ደጋግሜ የመጣሁትም እዚች ከተማ ነው። ራስ ሆቴል፣ ኩሪፍቱ ሬዳዋ ሆቴል፣ ከረዩ ሪዞርት፣ የማይረሳ እንቅልፍ፣ የማይዘነጉ እረፍቶች አሳልፌባቸዋለሁ። አዳማን ከላይ ሆኜ ቁልቁል አየዋት። መግቢያው ላይ ያለው ከረዩ ሪዞርት ሆቴል በሩ ላይ ስደርስ አንድ ትልቅ ተሳቢ መንገዱን ዘግቶ ስለነበር መኪናችን ዝግ አለ አዳማን ቁልቁል ለመመልከትም ፋታ አገኘው ክረምት ገብቷል የሰኔ ዝናብ ወደ ሐምሌው ሊያሸጋግር ቀናት ቀርቶታል በአዳማ አናት ላይ ደስ የሚል የክረምት ሰማይ ይታያል ያካፋልም። ክረምቱን በናዝሬት በአዳማ ከተማ የሚለውን ዘፈን ለማንጎራጎር ግን የረጋ መንፈስ አልነበረኝም ጭንቀትና ፍርሃት ያራዶት ልቤ እንዲህ ያለውን ቅንጦት የሚያስብበት አጋጣሚ አልነበረው። እኔ እምለህ ከአዲስ አበባ አውጥተው ወደዚህ እያመጡን ያሉት ልክ እንደ ልደቱ አያሌው ለኦሮሚያ ፖሊስ አሳልፈው ሊሰጡን ይሆን እንዴ? በካቴና የተጠፈነጉ እጆቼን ታቀፌ ወደኋላ ዞር በማለት አበበን ለብዙኛ ጊዜ አየሁት። ሊሆን ይችላል፣ ልደቱን ቄሮን በማደራጀት የከሰሱት ሰዎች እኛን ደግሞ ሸኔናችሁ ሊሉን ይችላሉ ሲል ለጥያቄ ተመሳሳይ ይዘት ያለው ምላሽ ሰጥቶ አጎለበተኝ። ወደዚች ከተማ ለምን እንዳመጡን አሁንም ግልጽ ሳይሆንልኝ የጫነን መኪና ወደ ከተማዋ መግባቱን ትቶ ወደ ግራ ታጠፈ። አሁንም ሌላ ግራ አጋቢ ምዕራፍ፣ አሁንም ሌላ አስጨናቂ እውነት። አዳማን ትተውት እየሄዱ ነው። እነዚህ ሰዎች ለሻዕቢያ አሳልፈው ሊሰጡን ነው እንዴ ብዬ አበበን ጠየቅኩት። አፋር የኤርትራ ወታደራዊ ካምፕ ከተመሠረተ ሰንበት በት ብሏል። በዚህ ማዕከል ውስጥ የትግራይ ተወላጅና የኤርትራ ተቃዋሚዎች እንዲሁም ሰራዊቱን ከድተው በኢህአዴግ ዘመን ወደ ኢትዮጵያ የመጡ ኤርትራውያን እንዲሰቃዩ እንደሚደረግም ደጋግመን ሰምተናል። ለዚህም ነው ይህንን ጥያቄ ማቅረቤ። ሊሆን ይችላል የትኛውንም አይነት ጉዳይ መቀበል ነው እንግዲህ አለና በተስፋ መቁረጥ ስሜት መለሰልኝ። በእርግጥ እኔም ተስፋ ቆርጫለሁ። ሕይወት ከዚህ በኋላ የደቂቃዎች ወይም የሰዓታት እንጂ የቀናት እድሜ እንደሌላት እየተሰማኝ ነው። ከአዳም አንድ ወጣን። ወለንጭቲ መድረሳችንን ያወቅኩት አንድ የባንክ ቅርንጫፍ ላይ የተጻፈ ስም አይቼ ነው። ትንሿን የበረሃ ከተማ በጥቂት ደቂቃዎች ውስጥ ተፈተለክናት። ከዚያም በባለ ሽሩባዎቹ የከረዮች መንደር መብረር ጀመር። ሰዓቱም ገና ስለሆነ መሰለኝ አርብቶ አደሮቹ ከረዮቹም ሆነ ከብቶቹ ገና አልተሰማሩ። የተንጣለለውን የበሰቀ ሐይቅን አለፍን። በታራ ከፊታችን ታየ ስማቸው ሲጠራ በሐሴት የሚፈነድቅባቸው እነዚህ የስምጥ ሸለቆ ከተሞች የመሞቻ ሸለቆ የሚሆንበት አጋጣሚ መፈጠሩ እያስገረመኝና እያሳዘነኝ በጸጥታ ቀጠል በነገር ላይ ወደ አዋሽ አርባ እየወሰዱ ሊሆን ይችላል ትዝ ይልህ ከሆነ መንግሥት በአሚሶም ዘመቻ ላይ ያሉ የትግራይ ተወላጅ ወታደሮችን አምጥቶ ያጎራቸው አዋሽ አርባ ነው አስታወስክ ዜና ሰርተነዋል እኮ አለኝ በሚገባ አስታውሳለሁ። ዘር ማንዘርን መቁጠር ስራው የሆነው የብልጽግናው አገዛዝ በሰራዊት ውስጥ የነበሩ የትግራይ ተወላጆችን ሲመነጥር ከዓለም አቀፍ ተልኮችም ላይ ጭምር ነበር። ኢትዮጵያ እንዲህ ያለ ዘረኛ ሥርዓት አጋጥሟት ስለማወቁ አላነበብኩም። ቢያንስ በዘር እየመረጠ ሲቪል ሰራተኛን ከስራ ያባረረ፣ ሰራዊቱን ለእስርና ግድያ የዳረገ የኢትዮጵያ መንግስት ስለመኖሩ አላውቅም። የአፄ ኃይለስላሴ መንግስት የጦር መኮንኖች የነበሩት ከትግራይ፣ የሚወለዱ ከሸዋ፣ ከጉራጌ የሚምጡ ከኦሮሚያ መለኪያቸው አቅማቸው እንጂ ዘራቸው ሆኖ ስለማወቁ ንባብ የለኝም። ንጉሱ ግርግር ሲሉ በሰየሙት የ1953 ዓ ም የመፈንቅለ መንግሥት ሙከራ ምክንያት የመጣውን ቀውስ ተከትሎ እርምጃ ሲወሰድም የድርጊቱ ፈጻሚዎች የመጡበትን አካባቢ መሠረት አድርገው መኮንኖችን በመደዳ አላሰሩም፣ አልገደሉም የንዋይ ልጆች ሁለቱም ከሸዋ መሆናቸውን ልብ ይሏል። ደርግም ተመሳሳይ ነው። አብዛኞቹ ጄኔራሎች ኦሮሞች ናቸው። ደርጎች የንጉሱን አገዛዝ ሲያፈርሱና ሚኒስትሮችን ሲረሸኑ ዘር መመዘኛቸው አልነበረም። በ1981ዱ መፈንቅለ መንግሥት ተሳትፈዋል በሚል 14 ጄኔራሎች በረድፍ ሲረሸኑ ብሔር በግምት ውስጥ አልገባም። ለዚህም ነው ጎንደሪው የአየር ኃይል አዛዥ ጄኔራል ፓንታ በላይም ወላይታው የባህር ኃይል አዛዥ ተስፋዬ ብርሃኑ አሊያም ኦሮሞ ጀነራል ኃይሉ ገብረ ሚካኤል ብሔራቸው ከመንግስቱ ኃይለ ማርያም ሰይፍ ያላዳ ናቸው። ኢህአዲግም ተመሳሳይ ነው። በአድዋ ልጅ መለስ ዜናዊ የተመራው መንግስት የአድዋውን ተወላጅ ሻለቃ ፍሳሃ ደስታንም ሆነ ኦሮሞን ጀነራል ተስፋዬ ገብረ ኪዳንን እኩል ነው የከሰሰው። በጦሩ ብቻ ሳይሆን በየትኛውም ስርዓት ውስጥ የመንግሥት ሠራተኞች ዘሩ እየተመረጠ ከስራ ሲባረርና ሲታሰር አልታየም። ይህንን በማድረግ የመጀመሪያው አብይ አህመድ ከጥቅምት 25 2013 ዓ ም ጀምሮ ይህንን ጽሑፍ እስከምጽፍበት ሰዓት ድረስ አንድም የትግራይ ተወላጅ ወታደር በሰራዊቱ ውስጥ የለም። ስለ ጀኔራል አይደለም የሚማወረው፣ በአያቱ ትግራዊ የሆነ ወታደር ሁሉ መንጥሮ ያስወጣው ያሰረውና የገደለው አብይ አንድም የትግራይ ልጅ ሰራዊቱ ውስጥ ከላይ እስከታች እንዳይኖር አድርጓል። እሱ ይህንን ሪፎርም ብሎ እንደሚጠራው ህዳር 21 2013 ዓ.ም በፓርላማ በሰጠው ማብራሪያ ገልጿል። በእርግጥ የትግራይ ተወላጅ የሰራዊቱን አባላት በአንድ ማዕከል ሰብስቦ ማጎር የተጀመረው ውጊያው ጥቅምት 24 ከመጀመሩ አስቀድሞ ጥቅምት 18 አመሻሽ አንስቶ ነው። የተጠንቀቅ ትዕዛዝ ነው በሚል በተለያዩ የጦር ሰፈሮች እንዲሰበሰቡ ተደረገ። የመሰብሰቡን ምክንያት ሲጠይቁ ወደ ተሰጠህ ግዳጅ ትሄዳለህ፣ የሚል ምላሽ ተሰጣቸው። ውጊያው ጥቅምት 24 ከተጀመረ በኋላ ትጥቅ የፈቱ ወታደሮችን በአሰቃቂ ሁኔታ ውስጥ መክተት ዋና ሥራ ሆነ። በአብዛኞቹ ቦታዎች ከጥቅምት 28 እስከ ህዳር 2 2013 ዓ ም ድረስ የትኛውም የትግራይ ተወላጅ ወታደር ምግብ እንዳያገኝ ተከለከለ። ቀላል የማይባሉ በትግራይ የተከፈተውን ጦርነት ሳይሰሙ እንደ እባብ ተቀጥቅጠው እንደ በግ ታርደው ተገደሉ። እንደ ወጉም እስከ 23 ዓመት እስር በወታደራዊ ችሎት ተፈርዶባቸዋል። አብይ አህመድ ለሹመትም ለመግደልም ለማሰርም ዘርን መመዘኛ አድርጎ ነው የሚንቀሳቀሰው። ገና ስልጣን እንደያዘ የአንድ አካባቢ ተወላጆችን ብቻ በሌብነት ለማሳደድ ሲሰራ ከርሞ ጦርነት ፈንዳ ብሎ ሲያስብ ደግሞ የጉዳይን መፈጠር የሰሙት ከሚዲያ ጭምር የሆኑ የትግራይ ተወላጅ መኮንኖችን እያሰረ በአሰቃቂ ሁኔታ ይገድል ጀመር። በዚህም መሰረት ለዓለም አቀፍ ተልእኮ ተሰማርተው የተባበሩ መንግስታትን ወታደራዊ ግዳጅ እየተወጡ ያሉ ወታደሮችን ጭምር በማንነታቸው ምክንያት እያሰረ ወደ ኮንሰንትሬሽን ማዕከል አጋዘ። ይህ የአዋሽ አርባው የግድያና የማጎሪያ ማዕከልም ከ300 በላይ የትግራይ ተወላጆች የአሚሶም ወታደሮችና መኮንኖች ለአብይ አህመድ ሰይፍና እስር የተዳረጉበት መሆኑን ሮይተርስ አጋልጦ ነበር እኛም ይህንን የዜና ምንጭ ጠቅሰን ዘገባ እንደሰራን አስታውሳለሁ። በዓለም ፊት አገራቸውን ያስጠሩ ምስጉን ወታደሮች፣ በሶማሊያ በረሃዎች ለኢትዮጵያ ጥቅም ብለው ደማቸውን ያፈሰሱ ሀገር ወዳድ መኮንኖች መቀለላይ ተፈጽመዋል በተባለ ጥፋት ምክንያት አዋሽ አርባ መጥተው ይታሰሩና ይረሸኑ ዘንድ የብሔር ማንነታቸው ወንጀል ሆነ። አበበ እያወራኝ ያለው ስለ እነዚህ የአሚሶም ወታደሮችና የአዋሽ አርባ የሰቆቃ ሰለባዎች ነው። ሊሆን እንደሚችል ግምቴን አስቀምጬ በዝምታ አሻግሬ ያየው። መተሃራ ገባን። የከተማው ሕዝብ በንቃትና በስፋት ወደ ስራ ተሰማርቷል። ደመናው ግን እዚህም ለውጥ አላሳየም፣ እንደ ጨለመ ነው። ይችኛዋንም ከተማ ወደ ኋላ ትተን ተፈተለክን። መዳረሻችን እንደናፈቀን ሞትም እንደራቀን ጭንቀት እንደዋጠን ፍርሃት እንደወረረን ጉዞውን ቀጠል ቅጠል አልባ ረዣዥም የግራር ዛፎችን መሃል ለመሃል ሰንጥቆ የሚያልፈውን አስፋልት እየጠቀለልነው ከፊታችን የቀደመውን መኪና እየተከተልነው ነጎድን። አዋ ሰባት ኪሎ እንደደረስን የሚጠቁም ትልቅ ታፔላ ከአንዲት ደማቅ ከተማ በር ላይ ጠበቀ። መኪናችን ፍጥነት እንዲቀንስ የሚያስገድድ የባጃጆች ትርምስ፣ የእግረኞች ምልልስ አለ። ከፊት ያለው መኪና ግን ተሽሎክልኮ ጥሎን ሄዷል። በዚህ ወቅት ቀስ እያለ ለመጓዝ የተገደደው አሽከርካሪያችን ከጎኑ ካለው ሰው ጋር ሲያወራ ሰማሁት። እንደደረሰን ግን በየት በኩል መሄድ እንደሚገባን እንዳላወቀ የሚጠቁም ጥያቄ ጠይቆት ነው መነጋገር የጀመሩት። ሰውዬ የሰጠው ምላሽ አልተሰማኝም። ሆኖም መንገድ የሚመራን መኪና በሄደበት አቅጣጫ ወደፊት ሄደ። አዋጅ ሰባት ኪሎም ወደ ኋላችን ቀረች። ግራና ቀኝ አስደሳች መልክዓ ምድር አለ። ማዶ ላይ የፈንታሌ ተራራ ሰንሰለት ሰርቶ ቆሟል። ከስሩ ለጥ ያለ የእርሻ መሬት ይታያል። በግራ በኩል ደግሞ ዘርዘር ያለ ጫካ አለ። በዚች ማራኪ ተፈጥሮ መሃል የተዘረጋውን የአስፋልት መስመር ይዘን ቀጠል። መኪናው ድንገት ከአንድ ረዥም ዛፍ ስር ሲትጥ ብሎ ቆመ። የኔም ልብ ቀጥ ብላ የቆመች መሰለኝ። አንድም መኪና፣ አንድም እግረኛ፣ አንድም እረኛ በአካባቢዋ አይታይም። ጸጥ ያለ ነው። በቅድሚያ የታየኝ ከቀኝ በኩል ያለው ጫካ ነው። በቃ እዚህ ነው የሚገሉን፣ እያልኩ አበብ ወደ ተቀመጠበት አቅጣጫ ስዞር በግራ በኩል ትልቅ ግቢ ታየኝ። ከትልቁ የውጭ በር ላይ ደግሞ አንዳች ጽሑፍ ይስተዋላል። አይኖችን አሻግሬ ይላል የፌዴራል ፖሊስ መካከለኛና ከፍተኛ አመራሮች ማሰልጠኛ የሚል ጽሑፍ ተነበበልኝ። ምንድነው እየሆነ ያለው በሚል ስሜት ተያየ። ሹፌሩና ከጎኑ ያለው ሰውዬ ስልክ ይደዋወላሉ ወርዶ ይንቆራጠጣሉ። አንዳች ያልተግባቡበት ነገር እንዳለ ያስታውቃል። አጠገባችን ያሉት ፖሊሶች አልተነቃነቁ። በዚህ ሁኔታ ግማሽ ሰዓት ለሚጠጋ ያህል ጊዜ ከተቀመጥም በኋላ ትልቁ ግቢ አስገቡን። የማራገፊያ ያህል ፈትሸው ወደ ግቢው ይዘውን ይሄዱ ጀመር። መንገዳችን ላይ ትልቅ ባነር ተሰቅሎ ይታያል። ከላይ አብይና ሳህለ ወርቅ ያሉበት ነው። ከስር ደግሞ ድል ቁርሱ ብርሃኑ ጁላ ልበ ቆራጡ አበባው ታደሰ፣ አረድ አንቀጥቅጡ ይልማ መርዳሳ በሚል የጽሑፍ መግለጫ የጄኔራሎቹ ፎቶ ተደርድሯል። አቶ ደመላሽ ገብረ ሚካኤልና የእሱ ምክትል የሆነው መላኩ ፈንታ ፎቶም አለ። አልፈኖ ሄድን። ከአንድ ሕንፃ በር ላይ ስንደርስ እንድንቆም አዘዙ። ሕንፃው አዳራሽ እንደሆነ ያስታውቃል። ወደ ውስጥ ስንመለከት የአውሎ ሚዲያ ጋዜጠኞች ታዩ። በረጅሙ ተነፈሱ። የእነሱ በሕይወት መኖር ለእኛም ተስፋ ነበር። ቢያንስ ለግድያ እንዳላመጡን ለማመን ፍንጭ ሰጠኝ። በሕንፃው ውስጥ በግራና በቀኝ ባሉት ክፍሎች ወንዶችና ሴቶች ለየብቻቸው እንዲቀመጡ ተደርገዋል። ጠባቂ ፖሊሶች ከሕንፃው ማዶ ተደርድረዋል። ሲያዩን ከሁለቱም ክፍል ያሉት የሙያ ባልደረቦቻችን ወደ በሩ መጡ። በፈገግታና በቀልድ ተቀበሉ። ከሴቶቹ ክፍል ከመጡት አንዷን ሳያት ግራ ገባኝ። ጥንቅቅ ያለች የብልጽግና ደጋፊ አብይ አህመድን እግዚአብሔር ታጥቆ የሠራው ነው እያለች በየሚዲያ ስታወራ የምትል የትግራይ ተወላጆች ተለቃቅመው መያዝ አለባቸው እያለች የምትቀሰቀስ ሴት ከሴቶቹ ጋር ታስራ ሳያት ማመን አቃተኝ። የጠበቀ የሰላም ተወዳጅነት አለን። እንዳየኋት ደግሞ አንቺ እዚህ ምን ትሰራለሽ? አልኳት። ይሄው እኔንም ትግሬንሽ ብሎ አመጡኝ፣ እንግዲህ እኔም አላውቅም ስትል መለሰችልኝ። አብዮት ልጆቿን ትበላለች ጎርፍ ወንፊት የለውምና ማበጠር አይችልም ቻዩ አልኳት። በንግግሬ ውስጥ ያ ሁሉ ሸብረብ ካልአዳነሽማ ወድቀሽ ከተደፋሽ ቢረግጦሽ አይክፋሽ የሚል መልእክትን ያለው ሳቀች። ወንዶቹ ክፍል በር ላይ የቆመው ፋኑኤል ክንፎ እኔ ከአፌ እንዳያመልጠኝ ስጠነቀቀው የነበረውን ቃል ተናገርከው ሲል ሰማሁት። የሆነ ሆኖ እኛም ወንዶቹ ወደ ታገሩበት ክፍል ገባን። ሰፊው ቤት ቀጫጭን ፍራሾች የተነጠፉበት በዛ ያሉ አልጋዎች ይዟል። ሁለተኛ ቀናቸውን ያስቆጠሩት የአውሎ ሚዲያ ባልደረቦች ወደዚህ የመጡት ለእስር መሆኑ እንደተነገረ አብራሩልን። ያየሰው ሽመልስ ይቀጥላል። እኔ ያበቃው